ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ጥቅምት ዘጠኝ ቀን 2018 ዓ ም የሰባት ቅዱሳንን ቅድስና አወጁ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ክርስቲያኖች በፈተናዎችና በመከራዎች መካከል ቢሆኑም በታላቅ እምነት ወደ እግዚአብሔር እንዲጸልዩ በማስታወስ ጥቅምት ዘጠኝ ቀን 2018 ዓ ም የሰባት ብፁዋን ቅድስና አወጁ። ቅዱስነታቸው ካቶሊካዊት ቤተ ክርስቲያን የዓለም ተልእኮ እሁድን ስታከብር የሰባት ቅዱሳንን ቅድስና በቅዱስ ጴጥሮስ አደባባይ በተካሄደው ያለው መስዋዕተ ቅዳሴ ወቅት ያወጁ ሲሆን ግለሰቦቹ በካቶሊክ ቤተ ክርስቲያን ውስጥ ቅዱሳን ሆነው እንደሚከበሩ አስታውቀዋል። ቅድስናቸው የታወጀላቸው ብፅዋንም ኢግናቲየስ ቹክራላ ማሎያን፣ ፒተር ቶሮት፣ ቪንቼንዛ ማሪያ ፓሎኒ፣ ማሪያ ዴል ሞንቴ ካርሜሎ፣ ማሪያ ትሮንካቲ፣ ሆሴ ግሪጎሪዮ ሄርናንዴዝ እና ባርቶሎ ሎንጎ መሆናቸው ተገልጿል። ርዕሰ ሊቃነ ጳጳሳቱ ባስተላለፉት መልእክት ክርስቲያኖች እምነትን ከሁሉም የሕይወት ዘርፎች ጋር እንዲያዋህዱ አበረታ ተዋል። ሰባቱ አዳዲስ ቅዱሳን ወደ ቅድስና በምናደርገው ጉዞ እንዲረዱን ጸልዩ በማለት ተናግረዋል። መረጃው የቫቲካን ዜና አገልግሎት ነው።